የተከበሩ ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስቴርና የክብረ በዓሉ የክብር እንግዳ፣ የተከበሩ አቶ አገኘው ተሻገር የኢፌዴሪ ፌዴሬሽን ምክር ቤት አፈጉባኤ፣ የተከበሩ አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር፣ የተከበሩ አቶ አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ተቋም ማስተባበሪያ ጽሕፈት ቤት ኃላፊ፣ የተከበራችሁ የክልሎች ርዕሰ መስተዳድሮች፣ የተከበራችሁ የአዲስ አበባ ከተማና የድሬዳዋ ከተማ ከንቲባዎች፣ የተከበራችሁ ሚኒስትሮች እና ሚኒስትር ዴታዎች፣ የተከበራችሁ የኤፍድሪ የህዝብ ተወካዮች እና የፌዴሬሽን ምክር ቤት ምክትል አፈጉባኤዎች፣ የተከበራችሁ የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች እና የብሔረሰቦች ምክር ቤት አፈጉባኤዎች የተከበራችሁ የፌዴራል ክልሎች የአዲስ አበባ ከተማና የድሬዳዋ ከተማ አስተዳደር ከፍተኛ አመራሮች፣ የተከበራችሁ የሁሉም ክልሎች አፈ ጉባኤዎች የተከበራችሁ የማዕከላዊ ኢትዮጵያ ክልል የአስተባባሪ ኮሚቴ አባልና ሌሎች ከፍተኛ አመራሮች፣ የተከበራችሁ የኢፍድሪ የህዝብ ተወካዮች ምክር ቤት አባላት የተከበራችሁ የሃይማኖት ተቋም አመራሮች፣ አባገዳዎች፣ ሀደ ስንቄዎች የተከበራችሁ የሀገር መከላከያና የፖሊስ ሰራዊት ከፍተኛ አመራሮች፣ የተከበራችሁ ባለሀብቶች፣ የተከበራችሁ የኢፌዴሪ ፌዴሬሽን ምክር ቤት አመራሮች፣ የተከበራችሁ የክልሎች ከአዲስ አበባ ከድሬዳዋ ከተማ አስተዳደሮች እዚህ የተገኛችሁ የህብረተሰብ ክፍሎች የተከበራችሁ ከሁሉም ክልሎች የተሰበሰባችሁ የባህል አምባሳደሮች፣ ባለድርሻ አካላት፣ ሌሎች የህብረተሰብ ክፍሎችና ተቋማት ተወካዮች፣ የሚዲያ አካላት፣ የጸጥታ አካላት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራትና ክቡር የበዓሉ ታዳሚዎች፣ አገራችን ኢትዮጵያ በልዩ ልዩ አዳዲስ ምስራቶችና በታላላቅ ተጨባጭ ተስፋዎች ታጅባ በማንሰራራት ጉዞ ላይ የምትገኝ ምዕራፍ ለምናከብረው የሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል እንኳን በሰላም አደረሳችሁ እላለሁ። እንኳን አደረሰን። ክብሯትና ክብሯን እንግዶቻችን የጉራጌ፣ የሃድያ የስልጤ፣ የከምባታ፣ የሃላባ፣ የየም፣ የማረቆ የጠንባሮ የቀቤና የዶንጋ ብሔረሰቦችና ሌሎችም የክልላችን ህዝቦች ከመላው ኢትዮጵያ እዚህ ሆሳና ላይ ለተሰበሰቡ ወንድምና እህቶች እንኳን ደና መጣችሁ መልዕክት እንዳደርስላቸው አደራ ብለውኛል። እንኳን ደና መጣችሁ። በኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል አስተናጋጅነት እየተከበረ የሚገኘው ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን አገር አቀፍ በዓል ከሁለት ዓመታት በፊት በተደራጀ ክልላችን እየተከበረ ይገኛል። የማዕከላዊ ኢትዮጵያ ክልል ይህን የመላ ኢትዮጵያንን ታላቅ በዓል ለማስተናገድ እድል በማግኘቱ የተሰማኝን ደስታ በክልሉ መንግስትና ህዝብ ስም መግለጽ ወዳለው አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን የባል ታዳሚዎች፣ ለዜጎች መብት ህገ መንግሥታዊ ዋስትና የሚደነግገውና ሌሎች ህገ መንግስታዊ መርሆችና ማዕቀፎችን ያካተተው የኢፍድሪ ህገ መንግሥት የጸደቀበት ቀን ህዳር 29 በየዓመቱ እንዲከበረ በተወሰነው መሠረት የዘንድሮ የኢትዮጵያ ብሔረሰቦች ብሔረሰቦችና ሕዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እየተከበረ ይገኛል። በዓሉ በማዕከላዊ ኢትዮጵያ ክልል ደረጃ በልዩ ልዩ ኩነቶች በድምቀት ተከብረዋል። የመላው ኢትዮጵያን በዓል የሆነው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን አገር አቀፍ በዓል ከመላው ሀገሪቱ ክፍሎች የተሰበሰቡ ኢትዮጵያውያን ግርማና ሞገስ ተላብሶ በብዛሃነት አጊጦ እየተከበረ ይገኛል። የልዩነት መነሻ በሆኑ ታላላቅ አገራዊ ጉዳዮች ላይ ዜጎች መክረው ዘክረው የመፍትሄዎች አካል እንዲሆኑ ለማስቻል የጋላ ትርክትን በጽኑ መሠረት ላይ ለማኖርና የሀገረ መንግስት ቅብልነትን ከፍ ለማድረግ የተጀመረው አገራዊ ምክክር ሂደት ተጠናክሮ በቀጠለበት እንደገና ደግመዋለን። ሀገራዊ የምክክር ሂደት ተጠናክሮ በቀጠለበት በአሁኑ ወቅት እየተከበረ የሚገኘው የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል አገራዊ የምክክር ሂደቱን ፍሬያማ ለማድረግ የራሱን አስተዋጽኦ ያበረክታል። በዓሉ ብሔራዊ መግባባትን በማጠናከር የሀገረ መንግስት ግንባታን ሂደት ለማሳለጥ እንዲሁም የኢትዮጵያን ብሔርና ብሔረሰቦች በአንድ መድረክ ላይ ተገናኝተው እንዲደምቁ እንዲመክሩ ምቹ ሁኔታ ፈጥሯል። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ልዩ ልዩ ባህላዊ ትውፊት ልምዶቻቸውን የሚለዋወጡበት እድል አመቻችተዋል። ለወንድማማችነትና ለህተማማችነት እሴቶች ማበብና ለህብረ ብሔራዊ አንድነት ለህብረ ብሔራዊ ፌዴራሊዝም ሥርዓት መጠናከር ብሎ ለጋራ ትርክት ግንባታ በዓሉ የራሱን አስተዋጽኦ ማበርከቱንም ቀጥሏል። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሀሳብ ልዕልና በመምራት፣ ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት፣ የመመካከርና የመወያየት ባህልን በማላቅ የዳበረ የዴሞክራሲና የአካታችነት ባህልን እሴቶች ለማስረጽ እንደ አንድ መልካም ማጋጣሚ እንደ አንድ መልካም ማጋጣሚ የሚወሰድ ነው። የዘንድሮ ብሔር ብሔረሰቦችና ህዝቦች ቀን በዓል የዘመናት ቁጭት መቋጫ፣ የአዲስ ንጋት ማብሰሪያ፣ የማንሰራራት ዘመን ምልክትና አሻራ የሆነውን የታላቁ የኢትዮጵያ ህዳሴ ግድብ ምረቃና ሌሎች ግዙፍ ሀገራዊ ፕሮጀክቶች ብስራት በተሰበረበት ዘመን የሚከበር መሆኑ በዓሉን የተለየ ያደርገዋል። ክቡር ጠቅላይ ሚኒስትር ክቡራትና ክቡራን የማዕከላዊ ኢትዮጵያ ክልል ህዝቦች ከመላው ኢትዮጵያን ጋር በአብሮነት የዘለቁ በመላው የኢትዮጵያ ክፍሎችም ተንቀሳቅሰው በመስራት የሚታወቁ በተለይም በንግድ ስራ ፈጠራ መስኮች በአንጻራዊነት የተሻለ ልምድ ያላቸው ናቸው። የማዕከላዊ ኢትዮጵያ ክልል ህዝቦች በጋራ ሴቶች ተሳስረች፣ በብዝሃነት ያጌጠች፣ በጋራ ትግርት ትርክት የጸናች፣ በጋራ ህልም ተስፋዋን ከፍ ለማድረግ የምትተጋ ህብረ ብሔራዊት ኢትዮጵያን በመገንባቱ ሂደት የበኩላቸውን ለመወጣት ከወትሮ ብላቀ የታታሪነትና የትብብር መንፈስን ለመትጋት ዝግጁ ናቸው። በህብረ ብሔራዊ ፌዴራሊዝም ስርዓት የተደነገጉ የራስ አስተዳደርና የጋራ አስተዳደር ማዕቅፎችን መሰረት አድርጎ በመንቀሳቀስ ማንነትና ኢትዮጵያዊነት አንድነት ሚዛናቸውን ጠብቀው የሚራሚዱበት ጠንካራ ኢትዮጵያዊ እውን በማድረግ ሂደት የማዕከላዊ ኢትዮጵያ ክልል የበኩሉን ለመወጣት ያለውን ዝግጅት በዚህ አጋጣሚ አረጋግጣለሁ። አገራችን ኢትዮጵያ ዘርፈ ብዙ የመልመያ አቅሞችና ጸጋዎች ባለቤት የሆነች ብሩህ ተስፋ ያላት ታላቅ አገር ናት። በመሆኑም የምግብ ለዋላዊነትን በጋራ ጥረት እውን በማድረግ ሀገራችን ለዋላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ግዙዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበር እና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ህዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣል። በመጨረሻም ሃያኛው የኢትዮጵያ ብሔራዊ የብሔር ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ክልል መከበሩ ለክልላችን ዘርፈ ብዙ ፋይዳና ትርጉም ያለ መሆኑን እንገነዘባለን። በመሆኑም የማዕከላዊ ኢትዮጵያ ክልል ለበዓሉ አስተናጋጅ እንዲሆን ለማስቻል ረገድ ሚና ለነበራቸው አካላት ሁሉ በክልል መንግስትና በራሴ ስም ልባዊ ምስጋና አቀርባለሁ። እንግዶቻችን አርሂቡ፣ እንኳን በሰላም መጣችሁ። መልካም ቆይታ ይሁንላችሁ። የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘው ተሻገር በዓሉን አስመልክተው መልእክት እንዲያስተላልፉና የክብር እንግዳችንን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እንዲጋብዙልኝ ጠይቃለሁ። አመሰግናለሁ።